ጤና ይስጥልን ተመልካዮቻችን፣ እንደምን ውላችኋል? ዛሬ አንድ ታላቅ ሐዘን መረጃ አለን። አንጋፋዋ አርቲስት ፍሬዎት ባህሩ ከዚህ ዓለም በሞት ተለይታለች። ታዋቂዋ አርቲስት እና ኮሜዲያን ፍሬዎት ባህሩ በድንገተኛ ሕመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን ነው በታላቅ ሐዘን የምንገልጸው። አርቲስት ፍሬዎት ባህሩ በኢትዮጵያ የኪኖጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም ደግሞ በታዋቂ ስራዎቿ ትታወሳለች። ዛሬ ማለዳ እንዴት እንዳረፈች ወደ በኋላ የምንገልጸው ይሆናል። ነገር ግን ስለ እሷ ስናወጋ አርቲስት ፍሬወት ባህሩ በሀገር ፍቅር ቲያትር ለመጀመሪያ ጊዜ በተወዛዋዥነት ነበር የተቀጠረችው። ከዛ በፊት በጣም ጎበዝ አክሮባቲስት ነበረች። ከዚያ በኋላ ሁሉን ነገር ስታው ወደ ቲያትር ቤት ተቀላቀለች፣ ወደ ቲያትሩ አለም ማለት ነው። በርካታ ቲያትሮችንም በሀገር ፍቅር በመሪ ተዋናይነት ትጫወታለች። ከሰራቻቻቸው ቲያትሮች መካከል ቀዩ ማጭድ፣ የፊት እድፍ፣ የፕላስቲክ ህንፃ፣ ረመጥ፣ የቀለጠው መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ የተባሉት ትልልቅ ቲያትሮች በዋነኝነት ይጠቀሳሉ። እንዲሁም ፍሬዎት ባህሩ እንግዲህ በርካታ ፊልሞችንም ሰርታለች። መፈንቀለ ሴቶች፣ አሞራው፣ ጉራማይሌ የሚሉት ፊልሞች ከብዙዎቹ ጥቂቶች ናቸው። በተለይ ደግሞ እያንጓለና እጅጋዩ ቲያትሮች የተመልካቾችን ቀልብ የሳበችባቸው ስራዎቿ ናቸው። ከዚህ በተጨማሪም የዘፈን ክሊፖችም ላይ ትሳትፋለች። በሚገርመው ነገር በአንድ ወቅት ከተወዛዋዥነት እንዴት ወደ ቲያትሩ እንደገባች ስትናገር፣ ቲያትር ቤት ስንቀጠር በሁሉም ሙያ ነው። እኔ በልጅነት ትምህርት ቤት ውስጥ አክሮባት ሰራ ነበረ። በዚህ ምክንያት በዚያው ይህንን ሙያ ለማሳደግ ተወዳደርኩኝና ተወዛዋዥነት ተቀጥሬ መስራት ጀመርኩ። ትንሽ ቆይቼ ነው ወደ ቲያትሩ የገባሁት ትላለች። ትንሽ ለእድሜ ሲመጣ እንደ ልብ የመወዛወዙም ሌላው ደግሞ የሚገርመው የቀለጠው መንደር በጣም በሰልፍ የሚታይ ቲያትር ነበረ። እንግዲህ ሀገር ፍቅር ውስጥ በወቅቱ ድንቅና እንቁ አርቲስት ሙናይ መንበሩ ነበረ፣ በመሪቷ ተዋናይነት የምትጫወተው። በኋላ ላይ እሷን ተክታ የተጫወተችው አርቲስት ፍሬዎት ባህሩ ነበረች። ሙናይን እንግዲህ በጣም በጣም በርካታ ሰው የወዳት ነበረ። እሷን መተካት በጣም ከባድ ነበር በወቅቱ እና ሙናይ በድንገት ስትታመም ፍሬዎት ድንገት ገብታ እንድትሰራ ተነገራትና ወዲያውኑ አጥንታ ገብታ ተወነችው። ተመልካቾቹ ያን ጊዜ ሙና ነበር የነበር የመሰለቻቸው ማንም ሳይለያት ቲያትሩን ጨረሰችና በጣም የተደነቀችበት ድንቅ አርቲስት ነበረች። ፍሬው ታምሩ በሳምንቱ ያው እንግዲህ ሙና የመንበሩ ህይወቷ ሲያልፍ እሷን ተክታ እንድሰራ ተደረገ። ያን ጊዜ እሷን ተክታ በምሰራበት ሰዓት ሙና በማለፏ ምክንያት ተመልካቹ እያለቀሰ ነበረ ቲያትሩን የሚመለከት ነበረው። ከዚያ በኋላ ግን ለሶስት ዓመታት ያህል የቀለጠው መንደር ያለምንም ማቋረጥ እንዲቀጥል ያደረገች በጣም ድንቅና እንቁ አርቲስት ነበረች ፍሬዎት ባህሩ። ሌላው ነጥብ ደግሞ በተለይ ፍሬዎት የቀይ ኮከብ ዘመቻም ላይ ትሳትፋለች። በወቅቱ በቀይ ኮከብ ዘመቻ በውዝዋዜ ነበር ስትሳተፍ የቆየችው። ሌላው የባዩሽ አልማየሁ ረመጥ ቲያትር ስትሰራ በጣም የተዋጣላት እንደነበረ ይነገርላታል። መድረኩ ላይ በተለይ አክሮባት እየሰራች በጣም በቅልጥፍና የተጣጠፈች ስትሰራ ከፍተኛ አድናቆትን አትርፋ ነበረ። ራሷ ፍሬዎት ባህሩ ከሰራቻቸው ቲያትሮች በጣም ልዩ ቦታ ያላት ለረመጥ ቲያትር እንደነበረ ትናገራለች። እንግዲህ ፍሬዎት ባለችበት ሁሉ ሳቅ ጨዋታ አለ። እንደሚታወቀው የተወለደችው ጣሊያን ሰፈር ነው። ጣሊያን ሰፈር ደግሞ በጣም ብዙ ሰዎች ያሉበት በጣም ብዙ ህብረተሰብ ተጫዋች ያለበት አካባቢ ስለነበረ ከዛን የወጣች ልጅ ናት። በተፈጥሯ ደግሞ ተጫዋችና ተግባቢ ነበረች። በጣም አዛኝና ሩህሩህም እንደነበረች ይነገርላታል። በሀገር ፍቅር ውስጥም ካሉ ቲያትረኞች ወይም ተዋናያኖች በጣም ተፈላጊና ተመራጭ እንደነበረች ይታወቃል። ፍሬዎት እንግዲህ እንደሚታወቀው የብዙ ባለ ተሰጥኦ ባለቤት ናት። አክሮባቲስት ናት ተወዛዋዥ ናት ቲያትረኛ ናት የፊልም ሰራተኛ ናት ኮሜዲያን ናት እና እንደውም እሷ አንድ ቃለ መጠየቅ ላይ ምን አለች ፍሬዎት መባል አልነበረብኝም እንደውም ሁሉም በአንድ መባል ነበረብኝ ስትል ቀልድ ጣል አድርጋ ትናገር ነበረ እንግዲህ ተመልካዮቻችን ብዙዎቻችን ቲያትር ስለምናደንቅ እያየናት የኖርም ነን አሁንም በሚመቸን ሰዓት ቲያትሮች ስንመለከት ብዙ ጊዜ የምናገኛት አርቲስት ነበረች። በቲያትር ትወና በጣም ከሚያዝናኑን ሴት ተዋንያኖች እና አርቲስቶች አንዷ ነበረች። እንግዲህ አንዳንዴ ዳይሬክተሩ ያልሰጣትን የምትጨማምር እስከሚመስለን ድረስ በጣም በጣም ጎበዝ ተዋንያን እንደነበረች እናስታውሳለን። ስንቶቻችንን በሳቅ ትራፒ ሰታን ያለፈችው ብለን ራሳችን ጠይቅ እስቲ ብዙቻችን እንግዲህ ስታስቀ ስታዝናና ነበረች ተዋንያን ነበረችእና እጅግ መለየቷ በጣም የሚያሳዝንን መሆኑን ለመግለጽ ነው። ተመልካቾቻችን፣ ወደ አማሟቷ ስንመጣ አርቲስት ፍሬት ባህሩ ዛሬ መስከረም 22 ቀን 2018 ዓ ም ከጠዋቱ ሶስት ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ትንሽ አፈነኝ እንዲሁም ደግሞ ብርድ ብርድ አለኝ በማለት ወደ ፒያሳ ጣሊያን ሰፈር ወደሚገኘው ቤቷ ነው ያረፈችው። እዚያ መኖሪያ ቤቷ አካባቢ ነው ያረፈችው እና ይህን ለመግለጽ ነው። ያው እንግዲህ ድንገተኛ ሞት ነው። ዛሬ ጠዋት ነው። አፈነኝ ብርድ ብርድ አለኝ ብላ ወዲያውኑ ያረፈችው እና በጣም አሳዛኝ ድንገተኛ ሞት ነው። እንግዲህ ነፍሷን በገነት ያኖረው። ለቤተሰቦቿ ለወዳጆቿ፣ እንዲሁም ለመላው የኪነጥበብ ቤተሰብ ሁሉ መጽናት እንመኛለን። የፍሬዎት ስራዎች ትውልድን አሻግረው ሲታወሱ ይኖራሉ። ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። መሴ ቱዴይን ላይክ ሰብስክራብ ሸር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። በሰላም ዋሉ።